ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራው ኢሳይያስ አፈወርቂ የጦርነት ልዩ ኮማንድ ፖስት ማደራጀታቸው፣ አቶ ጌታቸው ረዳ፣ አምባሳደር ሬድዋን ሁሴን እና ሌሎችም ከፍተኛ የጦር አመራሮች እና ጀነራሎች በቡሬ ግንባር መታየታቸው፣ እንዲሁም የኢትዮ ኤርትራን ጦርነት ዓለም አቀፋዊ ዘገባዎች እንመለከታለን። እስከ መጨረሻው አብራችን ቆዩ። ከዚህም በተጨማሪ በኢትዮ ኤርትራ ጦርነት የህይወት ምና ምን ሊሆን እንደሚችል በትንታኔ ተመልክተነዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የወደብ ይገባኛል ጥያቄን አስመልክተው ለኢሳይያስ የኤርትራ መንግስት ጦርነት ኮማንድ ፖስት ማደራጀታቸው ተዘግቧል። የአፍሪካን ኢንተለጀንስ ዘገባ ከሆነ ኮማንድ ፖስቱ የፌዴራል ፖሊስና የመከላከያ ሰራዊትን ጨምሮ ጠቃላይ የጸጥታ ኃይሎችን የማደራጀትና የማዘመን ስልጣን ተሰጥቶታል ተብሏል። ኢትዮጵያ በአሁኑ ሰዓት ከውጭ ከምታገኛቸው የጦር መሳሪያዎች በተጨማሪ ኮማካዚ ድሮንን ጨምሮ ሌሎች የተለያዩ ተተኳሾችን የማምረት አቅም ላይ ና ሲል ዘገባው አስነብቧል። ማንኛውም ወራሪ ጠላትና ሀገር የመመከት ብቃት ላይ ትገኛለችም ብሏል። የኢትዮጵያ ድሮኖች አስመራን ወደ ፍርስራሽነት የመቀየር አቅም ያላቸው ያለው ሌላኛው ዓለም አቀፍ ዘጋቢ ዘ ኢኮኖሚስት ሚስጢራዊ፣ የኢሳያስ አምባገነን መንግስት በህልውና ስጋት ውስጥ ይገኛል በሚል ርዕስ ሰፋ ያለ ዘገባን አስነብቧል። አምባገነኑ የኢሳያስ አፈወርቅ መንግስት ከባድ ስጋት ተደቅኖበታል። ኋላ ቀንድነት ሀገር ቢሆን ኤርትራን ይመስል ነበር። አስመራ በኢጣሊ ግዛት ስር በነበረችበት ጊዜ በተገነቡ ፍርስራሽ ቪላዎች ደብዝዛ ትገኛለች ሲል በትንታኔው አስነብቧል። ፕሬዚዳንት ኢሳያስ ለሀገራቸው እድገት ጀርባቸውን የሰጡ ጊዜያቸውን ወደ ኋላ የመለሱ ሲል በዘገባው ተችቷቸዋል። እንደ ተመድ ጥናት ከሆነ የኤርትራ ህዝብ አንድ ሶስተኛው ተሰዷል ሲል ዘግቧል እንደ ዘ ኢኮኖሚስት ትንታኔ ከሆነ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኤርትራን ቀይ ባህር ወደ መቆጣጠር ፍላጎት እንዳላቸውና ፕሬዚዳንት ኢሳያስንም ከስልጣን ማስወገድ እንደሚፈልጉ ዘገባው አስነብቧል እዚህም ባለፈ ኤርትራን ወደ ኢትዮጵያ ማዋድ ህልማቸው ነው ሲል ዘግቧል አንድ ለዘ ኢኮኖሚስት ቃል የሰጡ አለም አቀፍ ዲፕሎማት ኢትዮጵያ ተንካራ ወታደራዊ አቋም እንደምትገኝ ገልጾ ዘመኑን የዋጁ ሚሳይሎች ተዋጊ ጀቶች ና ሰው አልባ አውሮፕላኖች እንዳሏትም ተናግሯል ሰው አልባ የጦር አውሮፕላኖቹ ድልን እንደሚያጎናጽፉ ጠቅላይ ሚኒስትር ያምናል ሲል ተደምጠዋል። ኤርትራ በበኩሏም ከጎኗ ሊቆሙ የሚችሉ ሀገራት ሊኖሩ ይችላሉ ያለው ዘገባው ከግብጽና ከሱዳን የጦር ኃይሎች ኤስኤኤፍ ከባድ የጦር መሳሪያ እንዲሁም ትግራይን ከሚመራው ህዋት ድጋፍ ልታገኝ እንደምትችል አንድ በስደት ላይ የሚገኙ የኤርትራ ምሁር ሞሐመድ ኬር ኦመር ለዘገባው ተናግረዋል። ይህ ጥምረትም የኢትዮጵያን የጋለ የወደብ ወይም የባህር በር ፍላጎት ሊያከሽፈው ይችላል ሲሉ በአጽንኦት ተናግረዋል። በዚህ አለም ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ የኢትዮጵያ ሚዲያዎች ለሰላም ቅድሚያ እንሰጣለን ከማንም ጋር የጦርነት ፍላጎት የለንም ሲሉ መሰማታቸው ውዝግብን ፈጥሯል። ከአሰብ 60 ኪሎ ሜትር ርቀት በምትገኘው ቡሬ ግንባር አቶ ጌታቸው ረዳ አምባሳደር ሬድዋን ሁሴን እንዲሁም ከፍተኛ የጦር ባለስልጣናትና ጀኔራሎች በተገኙበት ወቅት የቀይ ባህር አፋር ድርጅት ወታደራዊ አዛዥ ለአዲሱ ጦራቸው ስምሪት መግለጫ ሰጥተዋል። ለሶስት ወራት የሰለጠኑ የኢሳያስን መንግስት እስከ መሀል ዘልቀው ማጥቃት የሚችሉ ወታደራዊ አቅማቸው የፊት ለፊት ውጊያ እንዲሁም ልዩ ኦፕሬሽን መፈጸም የሚችሉ ናቸው ሲል አሳውቋል። የአሰብ አፋር ክልል መንግስት ትብብር የቀይ ባህር አፋር ህዝብ ብን በራስ እድል በራስ የመወሰኑ መብት እንዲከበር አስፈላጊም ሆኖ ከተገኘ እስከ መገንጠል ይዘልቃል የተባለ ሲሆን ህዝቡን ከመፈናቀልና ከመሰደድ እንታደጋለን ያሉ የድርጅቱ ሊቀመንበር ኢብራሂም ህሩን በቀጣይነትም የባህር ኃይሉን እናቋቁማለን ሲሉ ተደምጠዋል። በመጨረሻም የአሰብንና የኢትዮጵያን ታሪክ በአጭር ተመልክተን መረጃችን እንቋጫለን። አሰብ እስከ 19ኛው መቶ ክፍለ ዘመን አጋማሽ ጥቂት አሳ አጥማጆች የሚኖሩባት የአፋር ግዛት ነበረች። እንደ ኢሮፓያን አቆጣጠር 1869 ዓ ም ጁሴፔ ስፔቶ ጣሊያናዊ ሚሲዮናዊ የጣሊያን ሺፒንግ ድርጅት ስም ከአፋር አሰብን ገዛት። ጣሊያንም አሰብን ስትራቴጂክ ሎኬሽን እንደሆነችና ኢሮፕን ከሚድል ኢስት ኤዥያ የምታገናኝ የቀይ ባህር ክፍል እንደሆነች ስለምታውቅ በ1882 ዓ ም ተቆጣጠረቻል። 1890 ጣሊያን ኤርትራን ስትቆጣጠር አሰብ የኤርትራ ክፍል እንደሆነች ተቆጥረ ነበር። ዋና ዓላማቸውም የምጽዋ ወደብን ማሳደግ ነው። ኢትዮጵያ በ1952 በጃንሆይ ዘመን ኤርትራን በኃይል ስታዋህድ አሰብ የኢትዮጵያ ወደብ ሆና የነዳጅ ማጣሪያም ተሰርቶባት እንደነበር ይታወቃል። 1985 ዓ ራስ ትገነጠል፣ ኢትዮጵያ ወደብ አልባ ሆነች። አሁን ላይ ይህን ያጣችውን የወደብ እድል ለመመለስ ለአስጨራሽ ትግል ውስጥ ገብታለች።